ከማታውቃቸው ነብያቶች መካከል አንዷ እኔ ነኝ። ታምንብኛለህ? በተላኩት ነብያቶች ማለቱ ወሩሱሊሂ በነብያቶች ማመን ነው አይደል? ለምጠይቀው ጥያቄ መልስ ስጠኝ። ወሩሱሊሂ ማለት በምታውቃቸው፣ በማታውቃቸው ነብያቶች ማመን ማለት ነው። ለጥያቄ ብቻ መርስ ስጠኝ። ትስሚ ላወርድ ነው። ሰሞኑን እንግዲህ ሙስሊሙን ኡማ በቅብር በከብር ዚያራ ምክንያት ሲያከፍሩ፣ በሙሽሪክነት ሲፈርጁ እየሰማን ነው። እነዚህ ሰዎች ዑለማ እና ሷሊሆች ለምን ተዘየሩ ብለው ግብግብ መፍጠራቸው አይግረሙም። ይሰማችሁ ሼካቸው አልባንይን ብዙዎቻችን እናውቃለን። ተህዚረ ሳጅድ የሚል ኪታቡ ላይ እኔ በጣም የምቆጨው የነቢዩ ሰለላሁ ዐለይሂ ወሰለም ዶሬህ በመሰራቱ ከፍ ብሎ እንደዚህ በመገንባቱ ነው። ለብዙዎች መጥፊያ ሰበብ ሆኗል። ዚያራ እንዲህ በመደረጉ አዝንበታለሁ ብሏል። እንግዲህ እነዚህ ሰዎች ቢችሉ የሰይዳችንም ሰለላሁ ዐለይሂ ወሰለም ቁበተል ኸጥራ እሚያፈርሱ የሚያፈርሱ የእሳቸውን የዓለሙን ራህመት የሁሉም ኸይር የዱንያ ኡኽራ መልካም ነገር ምን ሊያገኘንባቸውን ዚያራ የጠሉ ሰዎች ናቸው። ስለዚህ ከነሱ በታች ያለውን ቢቃወሙ የሚደንቅ አይደለም። ተበሩክ ከነቢያችን صلى الله عليه وسلم ዘመን ጀምሮ የነበረ በረካን መፈለግ ያለ ነገር ነው። በሐያታቸውም እያሉ ዱንያን ከተሻገሯትም በኋላ ሶሐባዎች በረካን ይፈልጉ ነበር። በምራቃቸው ሳይቀር ይሻሙ ነበር። ኢብኑ ዑመር ረዲየላሁ ዐንሁ ወደ ሰይዳችን ሚንበር እየሄዱ ፊታቸውን ከሚንበሩ እያስነኩ ይደባብሱ ነበር። ሶሐበተል ኪራም በነቢያችን ሰለላሁ አለይሂ ወሰለም ይቅርና እርስ በርሳቸውም በረካን ይፈላለጉ ነበር። እነዚህ ሰዎች ሁሉም ሰው እኩል አንድ ነው፣ የሚከበር ከፍ ያለ ደረጃ ያለው አላህ ዘንድ ሙቀረብ የሆነ የለም ብለው የሚያምኑ ስለሆኑ ሌላው ሰው ዑለማዎችን፣ የአላህ ሰዎችን፣ ደጋጎችን በሚያከብርበት ጊዜ እነሱ የሚታያቸው ሽርክ ነው ከእስልምና ማስወጣት ነው፣ ሌላ አይደለም። ቀብር ዚያራ ቀርቶ የዓሊም እግር ተሳመ ብለው ስንት አይነት አዳዲስ ፈታዋ እንዳመጡ ቢዳቸውን እንዳሰራችሁ የምናውቀው ነገር ነው። ሰለፊ ነን የምትሉት ከሆነ የትኞቹ ናቸው የናንተ ሰለፎች? እኛ ማናውቃቸው ቀደምቶች አሏችሁ እንደ የተቆለፈባቸው ሰለፎቹ ሁሉም እኮ የቀብር የዶሬህ ባለቤቶች ናቸው። ከሰሃባና አህል ቤቶች የነ አባአዩብ አልአንሷሪ የኢማም አልሑሰይን በተለይ በሻም ውስጥ ያሉ የሰሐባ መቃማቶች ከዘመናት ጀምሮ እንግዲህ ሲዘየሩ የከረሙ ናቸው። የኢማም አልአዘም አቡ ሐኒፋ ቀብር ረሂመሁላህ ለብቻው ጨፌ ተደርጎለት የሚዘየር መቃም ነው። የኢማም ሻፊዒ፣ የኢማም አህመድ እንደዛው ከፍ ተደርጎ የተሰራ ዶር ያላቸው በተሰውፍ ይታወቁ የነበሩት መሻይኾችን እንትተን እንኳን በተሰውፍ ይታወቁ የነበሩ መሻይኽ ቀብሮችን እንኳን ትተን ሌሎችን ብናይ አህሉ ሐዲሶቹ እንኳን የሚዘየር ትልልቅ የዚያራ ቦታ የቀብር ስፍራ ያላቸው ናቸው። ኢማም አልቡኻሪ፣ ኢማም ሙስሊም፣ ኢማም ትርሚዚ፣ ኢማም ነሳኢ። አሁን ታዲያ እናንተ የምትሉን እነዚህ ሁሉ አኢማዎች የነቢዩን ሰለላሁ አለይሂ ወሰለም ዲን በማቋቋም በማልማት የሚታወቁ የነበሩ ሸርቅና ገርቡ የተስማማባቸው የሆኑ የእስልምና ከዋክብቶች የሚመለኩ አማልክቶች ናቸው ነው አይደለም የምትለው። በዛ ላይ የምትሰጧቸው ፈተዋዎች እርስ በርስ የተምታቱ፣ ሕፃኑም አዋቂውም ንጽጽር የሚሰራውም እየተነሳ ፈተዋ ይሰጣል። በተበሩክ ዙሪያ አንደኛው በረካ ያለው አንቢያ ላይ ብቻ ነው ይላል። ሌላው ደግሞ ወለማዎችም ዘንድ በረከት ይገኛል ነገር ግን ወደ ሽርክ የሚመራ ትልቅ በራፍ ነው ይላል። አረ አላህን እንፍራ። የነብዩ እመት እናንተ እንደምታስቡት የጨቀየ አይደለም። እናንተ ውስጥ ነው ጭቃው ያለው፣ የጠለሻችሁት እናንተ ናችሁ። ቀድሞ የነቢዩ ኡመት ብልሽት ሽት እንዳለ የሚሰማው ጭራሽ እንደ አዲስ በተውሂድ መታነጽ እንዳለበት የሚሰማው ጤነኛ ሰው የለም። በየዘመናቱ የሚመጡ አልሐምዱሊላህ የዲን ማብራቶች አሉ። የነቢዩ ሰለላሁ ዐለይሂ ወሰለም ኡመት እናንተን በምታሰቡት ልክ ሽርክ የሚፈራለት አይደለም። ዘያሪዎች እኮ ወደ እነሱ ቀብር የሚሄዱት ዱንያ ላይ አላህና ነቢይን የሚታዘዙ የነበሩ ሰዎች ናቸው ስሜታቸውን ገድለው ለዲኑ ሂድማ የቆሙ ነበሩ ብለው አላህን በእነሱ ይሁንብህ ብለው ለመጠየቅ እንጂ ለሌላ አይደለም። ከጅምሩም እኮ የራስህን ደካማነት አውቀህ ወደሆነ የአላህ ኸልቅ ሸሽተህ በእነዚህ ይሁንብህ ለማለት ኢማን ኢማን ይጠይቃል። ኩራቱ አፍንጫው ላይ የወጣበትማ ከሁሉም የበላይ የሆነ ነው የሚመስለው። ልክ ያለ ነቢይና ያለ ደጋጎች አላህን ያወቀ ነው የሚመስለው። አላህ ይጠብቀን። ብቻ ሰፊ የሚዲያ ሽፋን አለን ተብሎ ብዙ መቦረቅ በጣም የሚያሳፍር ነገር ነው። እኛ በሁለት በሶስት ሰዎች የተስፋፋ ዲን አይደለም ያለን፣ ከነቢዩ ሰለላሁ አለይሂ ወሰለም ዘመን ጀምሮ በተሰልሱል የመጣ ያልተቋረጠ ገመድ ነው ያለን። እንደናንተ ከባለ ውሱል ፈላታው ሰውዬ ዘመን ጀምሮ እስከ ኢብን ተይሚያ ያለው ላኢላሃ ኢለላህን አብዛኛው የሚያውቅ አልነበርም ብለን የምናምን ሰዎች አይደለም። እና ብዙ እንድናወራ ከምትገፋፉን በቃ፣ ሙሽሪክ ናቸው ብላችሁ ከደመደማችሁ፣ በሙፍቲ ጉዳይ እየገባችሁ አለመፈትፈትም ተውን። አላህ ወደ ቀጥተኛው መንገድ እንዲመራን ዱዓ አድርጉልን። እኛም በመንገዳችን፣ እናንተም በመንገዳችሁ ትሄዳላችሁ። ካልሆነ የቀረውም ያልቀረውም እየተነሳ ታላላቆቹንም ምንም ሳይመርጥ በሽርክና በቢድዓ የመፈረጅ መንገድ አያወጣንም። ስለ ዋህቢያ ጠንከር ብለን ማስጠንቀቅ ያለብን ጊዜ ደረስ ይመስለኛል። መላእክትና ነብይ ላይ አንድ ነው፣ ህጋቸው አንድ ነው ነው ላይ ከማታቃቸው ነብያቶች መካከል አንዷ እኔ ነኝ። ታምንብኛለህ? በመላኢኮች ማመን ነው። በእነዚያ መላኢኮች ምንድን ነው የምታምነው? በቁርዓን ላይ በተቀመጡልህ መላኢኮች ማመን ነው። ወረሱሊሂ ሲልህ ደግሞ በረሱሎች ማመን ነው። በእነማን ረሱሎች? ቁርዓን ላይ በተገለጹልህ ረሱሎች ማመን ነው። በቃ እንደዚህ ብላ ነው እንጂ በምናቃቸውም በማናቃቸውም ነቢያቶች ማመን ብለህ መተርጎም የለም ማለት ማመን የለም

ሚአይሆንም፣ አይሆንም እንደዛ አይሆንም። ባልጠቀሳቸው ነብዮች ላይ ማመን አይቻልማ? አላህ ባልጠቀሳቸው ነቢያቶች ላይ ማመን አይቻልም፣ አይቻልም። ነው ምትሉት? ውሸታም ውሸታም እያረጉኝ ስለሆነ

ሊኖሩ ይችላሉ፣ ጉዳይ አይደለም። በማናቃቸው ነብያቶች ማመን የሚለው ነው እኮ ያልተስማማሁት ጉዳይ። በማናቃቸው ነብያቶች ማመን የሚለው ነገር ትክክል አይደለም። እዚህ ጋር አሁን ወመላኢከቲሂ ወሩሱሊሂ ሲል በምናቃቸው፣ በማናቃቸው ማለት ወሩሱሊሂ፣ በምናቃቸው ነብዮች፣ በማናቃቸው ነብዮች ማመን አለ። ምን ማለት ነው? በማናቃቸው ነብያቶች ማመን እንዴ? ነው ሰላሙ አለይኩም። አንዴ ልናገር። አስተውታችሁ ያለው ሀሳቡ ላይ ብቻ ተናገር፣ ሀሳብህ ላይ ብቻ። ሌላ ወር አልፈልግም። ወሩሱል ሲ በመላይኮች በነብያቶች ማመን በአምስቱ ነብያቶች፣ ከዛ ውጭ በማናቃቸው ነብያቶች ማመን የሚል አስተምሮታለንአለበተራ በተራ አንዱ ኪላፍ አለ፣ አንዱ ላይ ኪላፍ አለ። በምናቃቸው በማናቃቸውም ነብያቶች ማመን ነው። አትርጓሚው ኪላፍ ያለው እ ያ ወመላእከቲሂ ወኩቱብሂ ወሩሱልሂ ብሏል አላህ Subhanahu Wa Ta'ala። ወሩሱልሂ ማለት ምን ማለት ነው? ንገሪ። ትርጉሙ ወሩሱልሂ ማለት ምን ማለት ነው? ወሩሱልሂ በማለት በመላእክተኞቹ ማለት ነው ወይንም በተላኩት ነቢያቶች ማለቱ ነው። በተላኩት ነቢያቶች ማመን ማለት ነው አይደል? በተላኩት ነቢያቶች ማመን ማለት ነው። ስንት ነቢያት የተላከልህ በቁርአን ያ አንድ መቶ ከአንድ መቶ ላይ ነቢያ ቁጦች ተልከዋሉ እንታ በቁርአንም ሆነ በባይብል ውስጥም አልተገለጹም። ኖ ኦኬ ኦኬ ኦኬ ጆን ጀስ ዋን ሚኒት። እነዛ ነቢያቶች ብዙዎች ተልክዋሉ ከአደም አደም ወይንም ከአዳም ጀምሮ እስከ ነቢና ሙሐመድ ሰለላሁ ዐለይሂ ወሰለም

ሁለት ሰው ሲያወራ፣ ሌሎቻችሁ አትግቡ ፕሊስ፣ ሌሎቻችሁ አትግቡ እባካችሁ። አሁን እኔ የምጠይቀህ ወመላኢከትኝ፣ ተወው። ወመላኢከቲ በመላእክቶች ማመን ነው። ወሩሱሊሂ በነብያቶች ማመን ነው አይደለ? በየትኞቹ ነብዩ ስለምታምነው እስቲ ንገረኝ። አንተ ሙስሊም ነህ። በየትኞቹ ነብዩ ነው እመን ያለህ እስቲ ንገረኝ። አላ ስብሃነሁ ወተዓላ በቁርአን ላ ቱአጀኒት በ በ ሀያ አምስት የተባለው በእስለምና አይደለም። በእስለምና ውስጥ በሀያ ስድስት ነቢያቶች እንድናምን የተፈለገ የተፈቀደልን፣ ሀያ ስድስተኛው ነቢዩ ሙሐመድ ስ ሰለም ናቸው። ስለዚህ ከነዚህ ውጪ በማታውቃቸው ነብያቶች ማመን ተብልሃል፣ እመን ተብልሃል። በማታውቃቸው ነብያቶች ታምናለህ? ንገረኝ እስቲ ወሩሱ ይህ ሲል በማታውቃቸው ይህ ሲል በማታውቃቸው ነብያቶች ማመን ማለት ነው።

አዎ እንደ ማለት ነው። እሱን ያዘዝኝ እኔ እሱ ባዘዝኝ እኔ አሁን አለውኝ ወይ ቢሄ ወሩሱን ይሄ እሱ ጻፈን አንድ ሰው በራሱ መሬት ላይ መቀበር ሸሪዓ የተነከለበት ምንም አይነት መንገድ የለም። እሱ ተሻላ ሀምናውራ ናት መቀበር ውስጥ ጥሩ ነው። የእሳቸውን አይደለም አሁን የምለው፣ ማንኛውም ሰው ቀብሎ ቦታው ላይ መቀበሩ ጥሩ ነው፣ ምክንያቱም የሁሉም ዱዓ ይደርሰዋል። ነገር ግን አንድ ሰው በራሱ መሬት ላይ ለቀብር ወቅፍ ካደረገ ይሄኮ መንገዱን ጀምሮታል። አንድ ጥያቄ ደግሞ አይሁንና ለነገርኩ፣ እሺ ለመሬቱ ለቀብር ወቅፍ ከተደረገ አምስት አመት ነውና እስከዛሬ ሰው ሰው ለምን አልተቀበረበት? ሰው ማያደርግልኝ ወቅፍ ያደረጉበት መንገድኛ አይተናል። ወቅፍ ከተደረገ ሰው ሲኖር ብቻ ነው። አንተ ሰው በዚህ መሬት ላይ

አንዳንዴ አለመቅረት በሽታ ነው። አለማውቁን አለማውቁ በሽታ ነው። ይሄ ወክሉ የሆነ ጀህነም ነው። ጭራሽ ሚንበር ላይ ብዙ ነገር እየተወራ ታምተናል። ግን ምን አለ አላህ ይሄን ጊዜ አድርሶ ባላህ ተርማን እስከማለት ደርሰናል። ምክንያቱም ማንም ተራ የሆነ ሰው ዓይኑ ወደ ተሃራታም ኪታብ ያለ ያላገላበጠ ሰው አጅላ ኡለማን ደረጃ ማውረድ

ምክንያቱም እኛ ዲናችን የምንወስደው ከዑለማ ነው እንጂ ከፌስቡክና ከአየር ላይና ከጎግል አይደለም። ዑለሞች በኪታቦቻቸው ምን አስፍረዋል ይባል፣ ይሄ ሁሉ ጥያቄና ውዥምብር ይነሳም ነበረ። የተበረቱን ጉዳይ መዳሰስ መብቱ ነው። ስለተወሰሉ መናገር መብቱ ነው። ኪታቦች አሉ፣ በኪታብ መመለስ ነው። ግን የኔን ግድ የኔን አቋም እንጂ ካልያስክ ማለት በጣም ከባድ ነው። ሰው በሀያትም እያለ አይድንም፣ ከሞትም በኋላ ሰው አይድንም። እንዴ ዘንድሮ

እጃር ዳንዱ አለት ለነፍሲ ሀጅ ዑመር ኃላፊነት አለበት። ዛሬ ስማቸው ይማጣል። ለጻቸው ብዙ አይደለም ሰውነት ግን ባይበላሽ እልሙ እንዳይበላሽ። ማንም ሚንበር ስለ ስለለፈለፈ ዓሊም አይደለም። ማንም የትን ቦታ ላይ ለፈለፈ ስለተንደላቀቀ ዓሊም አይደለም። እልም ሰርአት አለው፣ አባት አለው፣ መጨረሻ ሰንሰለት አለው። ከተሳሳትን በእልም መጥቶ መታረግ ይቻላል፣ ችግር የለውም።